ሰላም እንዴት ናችሁ? ውድ የናሁ ተመልካቾቻችን፣ ናሁ ስፖርት ጀምሯል። ዛሬም እንደተለመደው የተለያዩ የሀገር ውስጥ እና የባህር ማዶ ስፖርት መረጃዎችን፣ ዜናዎችን እያጋራን ከእናንተ ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ገዜ እንግዲህ ባለፉት ጊዜያት አልነበርኩም እና እንግዲህ በአንዳንድ የግል ምክንያቶች ተመልካቾቻችን ናሁ ስፖርት ላይ መገኘት አልቻልኩም። በዚሁ ይቅርታ ማለት እፈልጋለሁ። እንዴት ነህ ግን? እንኳን ደና መጣች ብለናል። ተመልካቾች ይጠይቁ ነበረ ያው እንግዲህ ቀደም ሲል እንደገለጽሽው ከዚህ በኋላ ደግሞ መረጃዎችን በጋራ እያደረስን ቆይታ የምናደርግ ነው የሚሆነው። ያው ተመልሰናል ለማለት ነው። እንደተለመደው ከሀገር ውስጥ ስፖርት የመረጃዎቻችንን ጀምራ። ጥሩ እንግዲህ እንደሚታወቀው የኢትዮጵያ ፕሪሚየር ሊግ የፊታችን ቅዳሜ ማለትም ጥቅምት ስምንት እንደሚጀመር ይታወቃል እዚሁ አዲስ አበባ ላይ ነው ይካሄዳል የተባለው ያን አስመልክተው እንግዲህ የኢትዮጵያ ባህልና ስፖርት ሚኒስቴር የኢትዮጵያ እግር ኳስ ፌዴሬሽን እንዲሁም ደግሞ የሊክሼር ካምፓኒ በትላንትናው ዕለት የባህልና ስፖርት ሚኒስቴር የመሰብሰቢያ አዳራሽ ውስጥ ውይይት አካሄደው ነበር የተለያዩ ውሳኔዎችን አሳልፈዋል። ከዚህም መካከል እንግዲህ የኢትዮጵያ ፕሪሚየር ሊግ በዚሁ የ2018 የኢትዮጵያ ፕሪሚየር ሊግ እዚሁ አዲስ አበባ እንደሚካሄድ ነው ያሳወቁ። ከስድስት ዓመት በኋላ እንግዲህ የኢትዮጵያ ፕሪሚየር ሊግ ወደ አዲስ አበባ ተመልሷል ማለት እንችላለን። እንዲሁም የተለያዩ ውሳኔዎችን ነበር ያሳለፉት። አዎ ትክክል ነው። እንግዲህ የባህልና ስፖርት ሚኒስቴር እንደዚሁም ደግሞ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር እንደዚሁም የኢትዮጵያ እግር ኳስ ፌዴሬሽን በጋራ ወደ አዲስ አበባ ስቴዲየም እንግዲህ ፕሪሚየር ሊጉ እንዲመጣ መክሯል። በተለያዩ ጉዳዮች ላይ ከጸጥታ ጋር በተያያዘና ደጋፊው በምን አይነት መልኩ የሊግ ጨዋታዎችን ይመለከታል የሚሉትን ጉዳዮች እንደዚሁ ተነስቷል ማለት ነው እና ያው እንግዲህ ለዚሁ ላበር የከፈተው የአዲስ አበባ እግር ኳስ ፌዴሬሽን የሚያዘጋጀው የሲቲ ካፕ የውድድር መድረክ ነው። ባለፉት ጊዜያቶች እንግዲህ በፈረሰኞቹ ሻምፒዮናነት መጠናቀቁ እናስታውሳለን። ስድስት ክለቦች የተሳትፈውበት ማለት ነው እና ያንን እንደ ሙከራ ተደርጎ ያለው የጸጥታ ሁኔታም ይሁን የስፖርት አፍቃሪው ደግሞ ወደ ስቴዲየም ገብቶ ጨዋታና ጨዋታውን ብቻ ተከታትሎ የሚወጣበትን አጋጣሚ በማሳየቱ ይሄ ነገር ወደ ፕሪሚየር ሊጉም ቢመጣ እንግዲህ ከዚህ በፊት የነበሩት በፕሪሚየር ሊጉ ዙሪያ ላይ ከጸጥታ ጋር ተያይዞ እንግዲህ አንዳንድ አስጊ ነገሮች እንደነበሩ ነበር ሲገለጽ የነበረው እና እነዚህ ነገሮች ወደ አዲስ አበባ መምጣታቸው የተሻለ ነው። በዚህ ጉዳዮች ላይ እንግዲህ ምክክር አድርገው የተለያዩ ውሳኔዎችን አሳልፈዋል። አዲስ አበባ ስቴዲየም እንግዲህ በምድብ አንድ ላይ የሚኖሩ ጨዋታዎችን በአጠቃላይ እንደዚሁ እንደሚያከናውን ተገልጿል ማለት ነው። ፕሪሚየር ሊጉ እንግዲህ የፊታችን ቅዳሜ ነው፣ ጥቅምት ስምንት ቀደም ሲል እንዳልሽው ጅማሮውን የሚያደርገው በሐዋሳና እዚህ አዲስ አበባ ስቴዲየም ላይ የሚደረጉ ነው የሚሆነው ማለት ነው። እዚሁ ስብሰባ ላይ እንግዲህ ሊግ ሼር ካምፓኒው የኢትዮጵያ ፕሪሚየር ሊግ የስታዲየም የመግቢያው ዋጋም እንዲሁም ይፋ አድርጓል። እዛ ላይም እንግዲህ መረጃዎች ይኖራሉ ብዬ አስባለሁ። መረጃዎች ካሉ ለተመልካቾቻችን በታጋራለን። አዎ እንግዲህ በኦንላይን ነው ቲኬቶቹ የሚሸጡት ተብሏል። ልክ እንደ ሲቲ ካፕ ማለት ነውና ትሪቡን አንድ ሺ ብር ነው የአዲስ አበባ ስቴዲየም የመግቢያ ዋጋዎች ማለት ነው። ጥላፎቅ ላይ ደግሞ 300 ብር፣ ከማናንሺ 200 ብር፣ ካታንጋ እንደዚሁ 120 ብር፣ ሚስማርተራና ዳፍትራክ ደግሞ እንደዚሁ 77 ብር እየከፈሉ በየጨዋታ ተመልካቾች ወደ ስቴዲየም የሚገቡበት የትኬት ዋጋ ሆኖ ተቀምጧል ማለት ነው። የሐዋሳም እንደዚሁ በተመሳሳይ ወጥቷል። በደረጃ ነው እንግዲህ የሐዋሳ ስቴዲየም ደግሞ የመግቢያ ገንዘቦች ይፋ የተደረጉት፣ ደረጃ አንድ ላይ 110 ብር እንደዚሁ ለየጨዋታው መክፈል ይጠበቅባቸዋል። ደረጃ 2 60 ብር፣ ደረጃ 3 ደግሞ 30 ብር ብቻ ለጨዋታዎች መክፈል እንዳለባቸው ለተመልካቾች የወጣ የስቴዲየም መግቢያ ትኬት ነው ማለት ነው። ሐዋሳ ላይ የሚደረጉትን ጨዋታዎች ስንመለከት እንግዲህ ወልዋሎ አዲግራት ዩኒቨርሲቲ ከሲዳማ ቡና ቀን ዘጠኝ ሰዓት ላይ ጨዋታቸውን ያደርጋሉ። ቅዳሜ ነው የሚደረገው ይህ ጨዋታ ፍጻሜውን እንዳገኘ እንደዚሁ ደግሞ ድሬድዋ ከተማ ከሐዋሳ ከተማ ጋር አመሻሽ 12 ሰዓት ላይ ጨዋታቸውን ያደርጋሉ። በለተ እሁድ ፋሲል ከነማ ከኢትዮጵያ ንግድ ባንክ፣ እንደዚሁ መቻል ከወላይታ ዲቻ የሚያደርጉት ጨዋታ ይጠበቃል ማለት ነው። አዲስ አበባ ስቴዲየም ላይ የሚደረጉትን ጨዋታዎች ስንመለከት ቅዳሜ ኢትዮ ኤሌክትሪክ ከሸገር ሲቲ ጨዋታቸውን ያደርጋሉ። ሰባት ሰዓት ላይ የሚደረግ ጨዋታ ነው። ሌላኛው አዲሱ አዳጊው ክለብ ደግሞ ነገሌ አርሲ ከአርባ ምንጭ ከተማ በዕለተ እሁድ የሚጠበቀው የሸገር ደርቢ ጨዋታ አለ። ኢትዮጵያ ቡናን ከቅዱስ ጊዮርጊስ እግር ኳስ ክለብ ጋር ያገናኛል ቀን ዘጠኝ ሰዓት ላይ እንደሚደረግም እንደዚሁ ሊክሼር ካምፓኒው ይፋ አድርጓል ማለት ነው። እነዚህ ጨዋታዎች እንግዲህ ለወትሮ ያው የቴሌቪዥን የቀጥታ ስርጭት ዴሲቪ ወይም ሱፐር ስፖርት ነበር እንግዲህ የቴሌቪዥን ከቨሪ ሲሰጡ የነበረው ማለት ነው። አሁን ላይ እንግዲህ ወደ ሀገር በቀል የቴሌቪዥን ተቋማቶች መጥቷል። ኦቤን በቀጥታ እንደሚያስተላልፋቸው እነዚህን የፕሪሚየር ሊግ ጨዋታዎች እየተገለጸ ነው የሚገኘው ማለት ነው። የኢትዮጵያ ፕሪሚየር ሊግ ወደ አዲስ አበባ ስቴዲየም መመለሱ በጣም ትልቅ እድል ነው ብለን እንጠብቃለን። ምክንያቱም የአዲስ አበባ ከተማ ዋንጫ ላይ ምን ያህል ደጋፊው ፕሪሚየር ሊጉን ናፍቆት እንደነበረ በደንብ ያሳያል። በኦንላይን ትኬት መቆረጡም እንደዚሁ ጥሩ አማራጭ ይመስለኛል። ምክንያቱም ከስቴዲየም መግቢያ ሰልፎች ጋር በር ላይ እንግዲህ የሚፈጠሩ ግጭቶች አሉ፣ መንገላታቶች አሉ። እነዛን ያስቀራል ተብሎ ይታሰባል። ጥሩ ጅማሮ ነው። ወደ ሌላኛው የሀገር ውስጥ ስፖርት የመረጃዎቻችን ስናመራ የአፍሪካ የዞን ሶስት የቦክስ ሻምፒዮና ኬንያ ላይ ይደረጋል። እዚሁ ውድድር ላይ እንግዲህ ኢትዮጵያ በስድስት ስፖርተኞች ትወከላለች። በአራት ወንዶችና በሁለት ሴቶችና ውድድሩ ጀምሮ ይሆናል አው ትክክል ነው። በዚህ የውድድር መድረክ ላይ ትልቅ ሚና የተጫወቱትና ይሄ የቦክስ ልዑክ ቡድን ወደ ስፍራው አቅንቶ ውድድራቸውን እንዲያደርጉ አጠቃላይ የፋይናንስ ወጪዎችን እንግዲህ በመሸፈን እንደደረሰን መረጃ ከሆነ የወቅቱ የኢትዮጵያ ቦክስ ፌዴሬሽን ፕሬዚደንት እንዲሁም ደግሞ የአፍሪካ የቦክስ ኮንፌዴሬሽን ፕሬዚደንት የሆኑት አቶ እያሱ ወሰን በተቋሞቻቸው አማካኝነት እንግዲህ ስፖንሰር አድርገዋቸው እነዚህ ስፖርተኞች ወደ ኬንያ አምርተው ውድድራቸውን እንዲያደርጉ እንደዚሁ የፋይናንስ ድጋፍ እንዳደረጉላቸው እየተገለጸ ነው የሚገኘው። ቀደም ሲል እንደገለችው በምስራቅ አፍሪካዊቷ ሀገር እንግዲህ በኬንያ የዞን ሶስት የቦክስ ሻምፒዮና የውድድር መድረክ ይደረጋል። ቀደም ሲል እንደገለችው እንግዲህ ሁለት አሰልጣኞች ይህንን የልዑክ ቡድን እየመሩ ወደ ስፍራው ማምራታቸው ተገልጿል። ያለፉትን ቀናቶች ማለት ነው። አንደኛው አሰልጣኝ የፌዴራል ማረሚያ ቤቶች አሰልጣኝ ኮማንደር በላይነ ኃይለ መስቀል መሆናቸው ታውቋል። የአዲስ አበባ ፖሊስ ስፖርት ክለብ ደግሞ የቦክስ አሰልጣኝ የሆነችው ዋና ሳጅን አሰልጣኝ ፈለቀች ሰይፉ ደግሞ እንደዚሁ ሁለተኛው አሰልጣኝ ሆናለች ማለት ነው። ተወዳዳሪዎቹን ስንመለከት በወንዶች አቤል አባትዬ፣ ፍትሐዊ ጡማይ፣ አብርሃም አለምና እንደዚሁ ኤርሚያስ መስፍን ሆኗል። በሴቶች በተመሳሳይ ሁለት እንስ ቡጢኞች በዚህ ውድድር መድረክ ላይ ይሳተፋሉ። አንደኛ ፈጣን ቢጁ ከድሬዳዋ ከተማ ቦክስ ስፖርት ክለብ ነች። ሁለተኛዋ ደግሞ እንደዚሁ ከአዲስ አበባ ፖሊስ ሮማን አሰፋ በዚህ የውድድር መድረክ ላይ ኢትዮጵያን በመወከል በተለያዩ ኪሎግራም የሚሳተፉ ነው የሚሆነው እና የቦክስ ስፖርት አሁን አሁን ደህና የተሻለ ነገር በአንጻራዊነት ያለ ይመስላል። በተለይ አዲስ አበባ አካባቢ ያለው የአዲስ አበባ ቦክስ ፌዴሬሽንም በጣም ጠንካራ የውድድር እድሎችን እያመጣ ነው የሚገኘው ከዚህ ቀደም እንደውም አሁን እዚህኛው አመት ላይ ውድድሮች አላየንም እንጂ ባለፈው አመት በተለይ በተከታታይ የጥሩ ውድድሮችን ሲያስመለክተን ነበረና በዚህ ደግሞ በተጀመረው በአዲሱ የውድድር ዓመትም እንደዚሁ የተሻለ የውድድር መድረኮችን ለታዳጊ ቡጥኞች፣ ለወጣት ቡጥኞች እድል ይከፍታል ብለን እናስባለን። የአዲስ አበባ ቦክስ ፌዴሬሽን ከኢትዮጵያ ቦክስ ፌዴሬሽን ጋር በጋራ በመሆን ማለት ነውና እነዚህን ጉዳዮች አይተናል። ግን እንደ እግር መንገዳችንን አንድ ስለ ቦክስ ስፖርት የመረጃ ጠቁመን ለማለፍ ያህል ከዚህ ቀደም ትንሿ ስቴዲየም ላይ መሰረተ ድንጋይ ተጥሎ ነበር። እንግዲህ የኢትዮጵያ የቦክስ ፌዴሬሽን ፕሬዝዳንት አቶ እያሱ ወሰን ምርጫ ባከናወኑበትና ባሸነፉበት ማግስት ላይ ማለት ነው እና አሁን ድረስ እንግዲህ ምን እንደደረሰ አይታወቅም፣ ግንባታውም አልተጀመረም እና እንደውም የዓለም አቀፉ የቦክስ ፌዴሬሽን ፕሬዚደንት የሆኑት ተገኝቷል ተጋብዘው በዚህ በምርጫ ስነስርዓቱ ላይ ማለት ነው። እዚህ አፍሪካ ህብረት ነበር የተደረገው ታስታውሽ እንደሆነ ማለት ነውና በዛ ሂደት ላይ እንግዲህ ብዙ ቃል የተገቡ ነገሮች ነበሩ። ነገር ግን ተፈጻሚነታቸው በጣም አናሳ ነው። ለቦክሱ ጥሩ አበርክቶ እያደረጉ ነው የሚገኙት የኢትዮጵያ ቦክስ ፌዴሬሽን ባለሀብት ናቸው። ትልልቅ ተቋማት አላቸው በስራቸው ማለት ነው። እና እንደዚህ አይነት ባለሀብቶች መምጣታቸው እንግዲህ ለቦክሱ ደግሞ እድገትና ተቋማቶቹ እንዲስፋፉ እድልም እንዲያገኙ ወጣቶች ትልቅ ነገር ያበረክታሉ ተብሎ እየተገመተ ነው የሚገኘው ግን አንዳንድ ተጨባጭ ነገሮችን ደግሞ መሬት ላይ ያልተመለከትናቸው ያልተፈጸሙ ቃሎች አሉና ወደፊት ምናልባት እንግዲህ የኢትዮጵያ ቦክስ ፌዴሬሽን በቀጣይ ምን ያደርጋል የሚለውን እንመለከታለን። ከውድድር መልስ ሲመጡ እኛም እንደ ሚዲያ እንጠይቃለን ማለት ነው። አሁን ላይ ያሉት እንቅስቃሴዎች ከኢትዮጵያ በመውጣት በአፍሪካ ደረጃ ደግሞ እንደዚህ አይነት የውድድር መድረኮችን ለማድረግ ደግሞ ጉዞ ማድረጋቸው በራሱ የኢትዮጵያን ቦክስ ያነቃቃል ብዬ አስባለሁ። ጥሩ ነው። አዎ እንግዲህ ቦክሰኞች በኢንተርናሽናል ደረጃ ሀገራችንን ወክለው ሲሳተፉ ለእነሱም ልምድ ይሆናል፣ ሀገራችንም እንግዲህ ስም የሚያስጠሩ ይሆናል። ከወዲሁ መልካም እድል እንመኛለን። በናሁ ስፖርት ስም ተመልካቾቻችን፣ የሀገር ውስጥ ስፖርት መረጃዎቻችን የተመለከታችሁት ይመስል ነበር። ከጥቂት ቆይታ በኋላ ደግሞ ወደ ባህር ማዶ ስፖርት መረጃዎቻችን ተሻግረን መረጃዎችን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። እነሆ የምስራች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 ገዜ እንግዲህ የመጨረሻው ማለትም አስረኛ የምድብ የዓለም ዋንጫ ማጣሪያ ጨዋታዎች እንግዲህ በትላንትና እለት እየተደረጉ ነበረ። እዚሁ በአህጉራችን አፍሪካ ለዓለም ዋንጫ ያለፉ ሀገራት ታውቋል። ዘጠኝ ሀገራት ነበር እንግዲህ እዚሁ ውድድር ላይ ይሳተፋሉ ተብሎ የሚጠበቀው በትላንትና እለት እነሱ ተለይተዋል። በዛም መሰረት ኮትዲቫር፣ ሴኔጋል፣ ደቡብ አፍሪካ፣ ኬቨርዴ፣ ጋና፣ አልጄሪያ፣ ግብፅ፣ ሞሮኮ ቱኒዚያ፣ ለ ሀያ ሀያ ስድስቱ አሜሪካ፣ ሜክሲኮ፣ ካናዳ ለሚያዘጋጁት ዓለም ዋንጫ ማለፋቸውን አረጋግጠዋል። ያው ትክክል ነው። የአፍሪካ ሀገራት የዓለም እግር ኳስ ዋንጫ የውድድር መድረክ ማጣሪያቸውን ትላንት ምሽት አድርገው አጠናቋል። አሁን በፕሌይኦፍ አንድ ሀገር ብቻ ነው የሚቀረው አስረኛ ሆኖ የሚያልፈው ማለት ነው። እስካሁን ድረስ ግን የየምድቦቹ መሪ ቀደም ሲል እንደገለጽሽው ከየምድባቸው አንደኛ አንደኛ የወጡ ዘጠኝ ሀገራቶች አልፏል። በቀጣይ ደግሞ እንደዚሁ ካሜሮን ከዲአር ኮንጎ ጋቦን እንደዚሁ ከናይጄሪያ የሚያደርጓቸው ጨዋታዎች አሉ። ሞሮኮ ላይ ነው የሚደረገው ይሄ ጨዋታ። በዚህ ጨዋታ ላይ ደግሞ በፕሌኦፍ እንደዚሁ አንዱ ብሔራዊ ቡድን አስረኛ የአፍሪካ ተሳታፊ ሀገር ሆኖ እንደዚሁ ወደ ሜክሲኮ ካናዳና አሜሪካ በጣምራ በሚያስተናዱት የዓለም እግር ኳስ ዋንጫ የውድድር መድረክ ማለፉን የሚያረጋግጥ ነው የሚሆነው ማለት ነው። ሁለተኛ ሁለተኛ ሆነው ያጠናቀቁ ምርጥ አራት አራት ሀገራቶች ናቸውና እንግዲህ ጋቦን 19 ነጥብ ይዛ ነው በሁለተኛ ሆና ከምድቧ ያጠናቀቀችው። እንደዚሁ ዲአር ኮንጎ አለች፣ ካሜሮን እና ናይጄሪያ ናቸው። በተለይ ሁለቱ ካሜሮን እና ናይጄሪያ ብሔራዊ ቡድን ያው ስብስባቸው በጣም ጠንካራ መሆኑን ታውቂያለች። ነገር ግን በዓለም ዋንጫው ደግሞ ይህንን አይነት ጉዳይ ተመልክተናል። አዳዲስ ሀገራቶች አፍሪካም ደረጃ እንደነ ኬፕ ቨርዲ የመሳሰሉ ሀገራቶች ለመጀመሪያ ጊዜ ወደ አለም እግር ኳስ ዋንጫ የውድድር መድረክ የተቀላቀሉበት ሂደት አለ፣ ከአፍሪካ ማለት ነው። ከዓለም ግን ካየን እንደነ ጆርዳን ኡዝቤኪስታንን የመሳሰሉ ሀገራቶች እንደዚሁ ያለፉበትን ሂደት አይተናል እና በቀጣይ እንግዲህ የአፍሪካም ኮታ ስለጨመረ በ48 ሀገራቶች በሚሳተፉበት የዓለም ዋንጫ የውድድር መድረክ ላይ የአፍሪካ ተሳትፎ የተሻለ ነገር ሊያስመለክቱን ይችላሉ ተብሎ ይጠበቃል። ከዚህ ቀደም በኳታሩ የ22 እግር ኳስ ዋንጫ የውድድር መድረክ ላይ እንደምታስታውሹ ሞሮኮ በጥሩ ሁኔታ ነው ጉዞን ማድረግ የቻለችው፣ አራተኛ ደረጃን ይዛ ያጠናቀቀችበት የአፍሪካ እንግዲህ የመጀመሪያውና ትልቁ ጉዞ ተደርጎ ነው የተመዘገበው። ና በዘንድሮ ዓመትም የተሻለ ነገር እንጠብቃለን ማለት ነው። አዎ ትክክል። እንግዲህ አስራ ስድስት ያህል ሀገራት ነው የተጨመሩት ከዚህ ቀደም ሰላሳ ሁለት አገራት ነበር የሚሳተፉት። አሁን ላይ እንግዲህ ወደ 48 አድጓል። ይህም ማለት እንግዲህ ለአፍሪካም ጥሩ እድል ነው። እነ ኬንቨርዲም እንግዲህ ይህንን እድል ተጠቅመው ለዓለም ዋንጫ ማለፍ ችለዋል። ከአፍሪካ ወሬዎቻችን ወተን አውሮፓ ላይ እንዲሁ የዓለም ዋንጫ ማጣሪያ የመጨረሻ የዓለም ዋንጫ ማጣሪያ ተደርጎ ነበር። እንግዲህ ትልልቆቹ የአውሮፓ ክለቦች እድል ቀንቷቸዋል። ስፔን ከቡልጋሪያ ጨዋታ አድርገው ነበር። አራት ለ ዜሮ በሆነ ውጤት ስፔን ማሸነፍ ችላለች። እንዲሁም እንግሊዝ ላቲቪያን አግኝታ ነበር። የምድብ አስራ አንድ ላይ እንደተደደደደች ይታወቃል እንግዲህ ሰርቢያ፣ አልባኒያ፣ አንዶራ እዚህ ምድብ ላይ እንደሚገኙ ይታወቃል። አምስት ለ ዜሮ በሆነ ሰፊ ውጤት ነው እንግሊዝ ማሸነፍ የቻለችው። ጣሊያንና እስራኤል እንዲሁ ተገናኝተው ነበር። ጣሊያን ሶስት ለዜሮ በሆነ ውጤት ጨዋታውን ማሸነፍ ችላለች። ትልልቆቹ ሀገራት ቀንቷቻል ማለት ይቻላል። እንዲሁም ፖርቹጋል ከሃንጋሪ ጋር ጨዋታ አድርገው ነበረ ሁለት ለሁለት በሆነ አቻ ውጤት ነው የተጠናቀቀው። ክርስቲያኖ ሮናልዶ አሁንም ጥሩ አቋም ላይ እንደሚገኝ ያሳየበት ጨዋታ ነው። ሁለት ጎሎችን ማስቆጠር ችሏል። እንዲሁም አርባ ጎሎችን በማስቆጠር የትልቁ የዓለም ዋንጫ ማጣሪያ ላይ ያስቆጠረ ተጫዋች ሆኗል ማለት ነው። አሁንም ሪከርድ መሰባበሩን በዚሁ ዕድሜም እየቀጠለ ነው ያለው። አዎ ትክክል ነው እንግዲህ ትላንት ምሽት የአውሮፓ ሀገራት የአለም ዋንጫ ማጣሪያ ጨዋታቸውን እንደዚሁ አከናውኗል። የእንግሊዝ ብሔራዊ ቡድን ቀደም ሲል እንዳነሳሽው ምድብ 11 ላይ ተደልድሏል እና የመጀመሪያው የአውሮፓ ሀገር ሆኗል ወደ አለም ዋንጫው በማለፍ ማለት ነው። አሰልጣኝ ቶማስ ቶል ከተረከቡት በኋላ የእንግሊዝ ብሔራዊ ቡድን ጥሩ መሻሻል ተመልክተንበታል። አንድ ግን ጎል አልተቆጠረበትም እስካሁን ድረስ ባለው እንቅስቃሴ ማለት ነው። ትላንት ምሽት ደግሞ እንደዚሁ አምስት ለባዶ በሆነ ውጤት ያሸነፉበት እንቅስቃሴያቸው እንግዲህ በእንግሊዙያን ደጋፊዎች ዘንድ ብዙ አድናቆት ሲሰጠው ነበረ። ከሜዳቸው ውጪ ነው ይህን ጨዋታ ያደረጉት። ከዚህ ቀደም ታስታውሱ እንደሆን ከዌልስ ብሔራዊ ቡድን ጋር ባደረጉት የወዳጅነት ጨዋታ ላይ ቶማስ ቱኸል በዌምብሌ የነበረውን ድባብ በጣም ተችተው ነበረ። ደጋፊዎች ያን ያህል ኤነርጀቲክ ሆነው ብሔራዊ ቡድኑን አይደግፉም የሚል አስተያየት ሰጥተው ነበር። ቅሬታ እንደነበራቸው ማለት ነው እና ትላንት ግን ባስመዘገቡት ውጤት ተደስተዋል። አብዛኛው በሚባል ደረጃ የእንግሊዝ ብሔራዊ ቡድን ደጋፊዎች እንደዚሁ ለአሰልጣኝ ቶማስ ቱል ለቡድን ግንባታቸው አድናቆት እንዳላቸው እየገለጹ ነው የሚገኙት እና ባለም ዋንጫው ምናልባት አሰልጣኝ ቶማስ ቱል ከዚህ ቀደም በክለብ ደረጃ አይተናቸዋል። በቼልሲ ቤት እንደዚሁም በባየር ሙኒክ በፒኤስጂ እግር ኳስ ክለብ ውስጥ አይተናቸዋል እና ጥሩ ፕሮግረስ ያደረገበትን አጋጣሚ ተመልክተናል። በእርግጥ የእንግሊዝ ብሔራዊ ቡድን እንዳለው ስብስብ ከአመት አመት ው የሚታወቅ ነው። ያለፉትን ረጅም አመታቶች በአውሮፓ ዋንጫ የሚሆን በአለም ዋንጫው የውድድር መድረክ ላይ የሚገባቸውን ውጤት አይደለም የሚያስመዘግቡት። እንደምታውቂው የእግር ኳስ ሀገር ነው። ፕሪሚየር ሊጋቸው በጣም ይወደዳል። ትልልቅ ተጫዋቾች አሏቸው። ነገር ግን በዛ ልክ ነው ለማለት ግን ይከብዳል በጣም የእንግሊዝ ብሔራዊ ቡድን ጄራርድ እንደነ ቴሪን የመሳሰሉ ተጫዋቾች በክለብ ደረጃ ትልቅ ታሪክ መስራት የቻሉ ተጫዋቾችን እንደነ ማይክል ኦወንን ማንሳት እንችላለን። በየዘመናቸው የመጡ ትልልቅ ተጫዋቾች ያለበት ብሔራዊ ቡድን ነው ግን ባለም ዋንጫው ካየሹ እንግዲህ ከ1966 ወዲህ የአለም እግር ኳስ ዋንጫ የውድድር መድረክን እንኳን ማንሳት አልቻሉም እና ከዚህ ጋር ተያይዞ እንግዲህ አሁን ላይ ግን በተለይ ከአሰልጣኝ ጋሪ ሳውዝ ጌት ለዩሮ 2020 የፍጻሜ ተፋላሚ እንዳደረጋቸው ይታወሳል። ጋሪ ሳውዝ ጌትም የገነባው ቡድን አሁንም ድረስ እንግዲህ በአሰልጣኝ ቶማስ ቶል እየተጠናከረ የሚሄድበትን አጋጣሚ እየተመለከተ እንገኛለን። ጥሩ ጥሩ ተጫዋቾች አሏቸው። በምሽቱ እንቅስቃሴ ላይ እንግዲህ ሀሪኬን ጎል አስቆጥሯል፣ ሁለት ግብ እንደዚሁም ኤዜም ጎል አስቆጥሯል። ሌላ ደግሞ የራሱ ላይ ቲቪ ብሔራዊ ቡድን ተጫዋች ነው። ራሱ ግብ ላይ ጎል ያስቆጠረው ማለት ነውና እነዚህን ጉዳዮች አይተናል። ትላንት በነበረው የእንግሊዝ ብሔራዊ ቡድን 76ኛ ጎሉ ነው ያስቆጠረው ሃሪኬን በተለይ በብሔራዊ ቡድኑ ማሊያ ማለት ነውና ይህንን እንግዲህ ጉዳዮች የተመለከትንበት ነበር። የእንግሊዝ ብሔራዊ ቡድን ግን በበርካቶች እየተደነቀ ይገኛል። ፖርቹጋልም እንደዚሁ እንዳነሳሽው ከሀንጋሪ ጋር ሁለታቻ በሆነ ውጤት አጠናቃለች። ትላንትና ምናልባት የፖርቹጋል ብሔራዊ ቡድን ድል ቀንቶት ቢሆን ወደ ዓለም እግር ኳስ ዋንጫው ውድድር መድረክ ማለፍ ይችል ነበር። ክርስቲያኖ ሮናልዶ አሁንም ብቃት እንዳለው በአርባ 0 ዓመቱ እያሳየ ይገኛል። በዓለም ዋንጫውም የበለጠ እንዲጠበቅ አድርጎታል እና እነዚህ እነዚህ አይነት ውጤቶችን ትላንትና እንግዲህ በ ከአውሮፓ ሀገራት የአለም ዋንጫ የማጣሪያ ጨዋታዎች ላይ የተመዘገቡ ውጤቶች ናቸው። ከአለም ዋንጫ ማጣሪያ ጨዋታዎችን ስንወጣ የተለያዩ ስፖርት ዜናዎችን እንዳያስክነግር ነበርና ስ የተለያዩ መረጃዎችን ይዛል በጥቂቱ ለተመልካቾቻችን አጋርተን እንግዲህ ፕሮግራማችን የምንጨርስ ካለን ሰዓት አንጻር እንግዲህ አርሰናልን የተመለከተውን መረጃችንን ቀዳሚ እናድርግ። ና የአርሰናል ኬናን ኤዲስን ከዩቬንቱስ የማስፈረም ነገር እውኑ ስለመሆኑ እየተገለጸ ነው የሚገኘው። እነዚህ መረጃዎች በተደጋጋሚ ከዚህ በፊት እንግዲህ አልፎ አልፎ ነበር ሲነሱ የነበረው። በርግጥ ያው አሁን ላይ ያለው ወቅቱ የዝውውር እንዳልሆነ ይታወቃል። ነገር ግን በጥር የተጫዋቾች የዝውውር መስኮት ወይም በመጪው የክረምት የተጫዋቾች የዝውውር መስኮት ላይ ማን ወደ ማን ያመራል የሚለው ነገር አሁን ይፋ የሆነ ነው የሚገኘው ኮዲዮ ማለት ነው። እና አርሰናል እንግዲህ ይህንን ኬናን ኤልዲስን ለማስፈረም ፍላጎት እንዳለው እየተገለጸ ይገኛል። ለዝውውሩ ደግሞ አካል አድርጎ እንደዚሁ እየተነሳ የሚገኘው የመድፈኞቹ የፊት መስመር አጥቂ ገብርኤል የሱስ የተጫዋቹ የዝውውሩ አካል ሆኖ ወደ ቱሪኑ ክለብ ሊያመራ የሚችልበት እድል እንዳለ ነው እየተገለጸ የሚገኘው ማለት ነውና እነዚህን ጉዳዮች እያየን ነው የምንገኘው። ተጫዋቹ እንግዲህ በዩቬንቱስ ቤት በፕሪሚየር ሊጉ እያደረገ ባለው እንቅስቃሴ እንግዲህ ጥሩ የተባለ ትላንትም የብሔራዊ ቡድን ጨዋታ ነበረው። የቱርክ ብሔራዊ ቡድን ጎል ማስቆጠር ችሏል፣ ጆርጂያን አራት ለአንድ ባሸነፉበት እንቅስቃሴ ላይ ማለት ነው። በሴሪያው ደግሞ ባደረጋቸው ጨዋታዎች እንደዚሁ የጎል ተሳትፎ ማድረግ የቻለ ተጫዋች ነው። ባለፈው ዓመት እንደዚሁ በ35 ጨዋታዎች ላይ ተሰልፎ መጫወት ችሏል። በሴሪያው በ11 ግቦች ላይ ቀጥተኛ ተሳትፎ ነበረው እና ከዚህ ጋር ተያይዞ አሰልጣኝ ሚካኤል አርቴታ የተጫዋቹ አድናቂ መሆኑ እየተገለጸ ነው የሚገኘው በጥሬ ተጫዋቾች የዝውውር መስኮት የተጫዋች መዳረሻው ኤምሬትስ ሊሆን እንደሚችል እየተነገረ ነው የሚገኘው ከ60 እስከ 80 ሚሊዮን ዩሮ ድረስ እንግዲህ ዋጋ ተተምኖለታል በዩቬንቱስ በኩል ማለት ነው ሌሎችም ክለቦች ግን ይፈልጉታል የበለጠ ግን ወደ አርሰናል የመምጣት ፍላጎት አለው ተብሏል የ20 አመቱ የፊት መስመር ተጫዋች ማለት ነው ይህንን መረጃ ነው እንግዲህ የተመለከትነው አርሰናልን በተመለከተ ጊዜ ስለሰጠን ስፖርታዊ መረጃ ከልብ አድርገን እናመሰግናለን። ተመልካቾቻችን የዛሬው የናሁ ስፖርት መሰናዷችን የተመለከታችሁትን ይመስል ነበር። የተለያዩ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ ያደረግነው ኢየሩሳሌም አጥናፍና ገዛ ሀይንዱላ ከመላው ካሜራማን ባለሙያዎች ጋር በመሆን ነበረ። መልካም ቀን።